በመጨረሳ በመጨረሻ ማወቅ እንዴት ቻላችሁበት? ቆይ እንዴት ታገሳችሁ? ያው ከእናንተ ጋር ጸብ በመፍጠር የምትሰሩትን ድራማ ማየት መርጠው ነው። ትሁት ምንም ነገር ወደ እጄ እንደማላደርግ ታውቂያለሽ። ቢያንሳት ነግሪኝ። ያው ቃሉ ብቻ ብዬሽ ያልነገርኩ ሌላውን በሙሉ ነገር ያለው አንተ ነህ። ሊገባ ያልቻል እና አሁንም እዚህ ነህ። ያንተስ ልዩ ነው። እንዳላወቀኝ ነገሮችን ላስተካክል እዚህ ይሆናል። አታስብ። ትንሽ ውለታ አለብኝ። የምን ውለታ? አንድ ቀን ሂሳብ ስናወራረድ እነግርሃለሁ። የምናወራረደው ሂሳብ አለ፣ እንዲ አይመስልህ። ከዚህ ቤት ውጪ። እሺ፣ ተመሻ ውጪ። እንዴ ካሌብ፣ እንዲሁ ዝም ብዬ እንደማልወጣ እኮ ታውቃለህ። እሺ፣ ተረጋጋና ቢያንስ እንኳን እናውራ። እኔ በአንቺ ምክንያት ከአባቴ ጋር መጣላት የለ። አረ ጥላታችሁ ይጣላ። ግን እኮ ዝም በይ፣ አስመሰል። እኔ ውጪ። ተረጋጋ ካሌብ፣ ውጪ ነይ ውጪ። ግን የተሻለ አማራጭ አይመስለኝም ትሁት። እንደውሻ እንደዚህ ካላባረርሻት በስተቀር ክብር የሚገባት አይደለችም። እንደ ካሌቦ የምትሄድልህ ይመስልሃል? ታዲያ ምን ላድርግ? እሷ የምትወደው ድርድር ስለሆነ በድርድር ለመፍታት ሞከር። አራት መቶ ሺህ እልክልሻለሁ። ከዚህ ቤት ግን ውልቅ ብለሽ ትወጫለሽ። ቆይ አልጨረስኩም። ከአንተ ጋር አንድ ቀን ቆንጆ ለአንድ ቀን ብቻ ያው ብሩ ሰጠሽ አልሰጠኝም እና ቆይ ልምድ ነው የምታችሁ የሆነ ደስተሽን የምታከብሪ እኮ ነው ማለት ነው መቼም ግን ጣም ሲያል አልቀበለውም ማለት ተስማማ በይ እኔ መሞት የለብኝ ለአንተ ብዬ ብዙ ነገር አጣው ራሴን ግን ማጣት አልፈልግም ያለ እኔ እኮ መኖር እንደማትችይ ነበር ምትሰግል አሁን ግን የተረዳሁት ሰው ያለ ገንዘብ መኖር እንደማይችል ነው አንቺ ነሽ ይሄንን የምትናገር አሁን ይሄን እኔ እናንተ የምንዋደደው ካስተዋልክ ገንዘብ ሲኖረን ነው ለእሱ ራሱ ተቀያይራበት ነው እሱም ላይ ምንም እያወራችሁ አይደለም። ቲና በስተ መጨረሻም ቀዴን አሳክቻለው፣ ይህን ነበር የምፈልገው በማለት እንግዲህ ያሰበችው ነገር እንደተሳካላትና ጥሩ እንደሆነ እንግዲህ ስትናገር ነበረ። ከዚህ በፊት እንግዲህ ያው ቲና አጨብጭባ ትቀራለች፣ ዳኒ ቢያንስ እንደሚያቅና ነገሮቹን ያው ልቡ መልካም ነው በሚል ትንሽ ቢሆን ያዝኑለታል እያለ ነበረ። አሁን ላይ ግን ብቸውን አጨብጭቦ የሚቀረው ከቲና ይልቅ እራሱ ዳኒ እንደሆነ ነው የተረደውት ማለት ነው ምክንያቱም ቲና ስለ ዳኒ ሁኔታ በግልጽ የተረዳች ይመስለኛል ማለት ነው። ምክንያቱም ከባለፈው ጀምሮ ለምንድን ነው ጸባይ ራሱ እንደዚህ የተቀየረው? በቃ ብሩን ተወውና እኔ እናንተ ራሱ በፍቅር መኖር እንችላለን እያለች ደግማ ደጋግማ ዳኒን ስትናገረው ነበረ። ግን ደግሞ እሱ ደግሞ ብሩን ማግኘት አለብን፣ በፍጹም ስለ ብሩ ጉዳይ እንጂ ስለ እሱና ስለ እሷ ምንም ነገር ማውራት እንኳን እንደማይፈልግ ደግማ ደጋግማ ተረድተዋለች ማለት ነው። ሲቀጥል ሌላ እርምጃዎችንም ሞከራለውኝ ችግር የለውም እናገኛለን እያለ ስታበረታተው ነበረ። አንቺ ነገሮችን ማበላሸት ነው እንጂ አንድ ቀን እንኳን አሳክተሽ አታውቂም እያለ እሱም ሲያመናጭቃት ነበረ። አሁን ላይ ግን በራሷ የወሰነችው ውሳኔ ተሳክቶላታል። ምክንያቱም ከቃሊ በራሱ ብር ተቀብላ ይብል ለዳኒ ምንም አይነት ብር አልሰጠኝም፣ አልተቀበልኩም፣ እሱም ብር ሊሰጠኝ አይችልም በማለት እንግዲህ ተናግረዋለች። እሷ ግን ደስታዋን ብቻዋን እያጣጣመች ትገኛለች። ሌላው እንግዲህ ያው ቃሊብን ይብን በመጨረሻ መድኃኒት ሰጥተዋለች። ይህን ነገር ያደረገችው ደግሞ በደካማ ጎኑ በቃሊብ መታለች ማለት ነው። ይህ ነገር እንግዲህ እንደ አማራጭ ወስደዋለች አማራጯን ማለት ነው። እንደ ተሳካለት እንግዲህ የ ተናገረች ትገኛለች ማለት ነው። ይህን ነገር ያደረገችው በመጨረሻም ጊዜ በደካማ ጎኑ የመጣችው በእርግጠኝነት ከቃሊብ ለማርገዝ ፈልጋለች ማለት ነው። ለዳኒ እንደተናገረችው ከኔ መራቅ ትችላለ፣ መብት ነው። አሁን ላይ ግን ግድ ብር እንደሚያስፈልገን ፍቅር ብቻ ሳይሆን ብር ወሳኝ እንደሆነ ስለተረዳሁት በማለት እኔ ምንም ነገር ሳሊዝ አልወጣም፣ አንተ ግን የፈለግከውን ነገር ማድረግ ትችላለህ በማለት እንግዲህ ዳኒንም ተናግረዋለች ማለት ነው። ይህንን ነገር ወስኖ ከቤት እንድትወጣ ወይንም ደግሞ በድርድር የያዛት ጉዳይ ከአባቱ ጋር ጥሩ ነገር ላይ ስላልሆነ ነው። ምክንያቱም በእነሱ ምክንያት ቃሊም ከአባቱ ጋር እየተጣላ እጅግ በጣም ስለተረ እየተሻሻለ ያሁኑን ውሳኔ በራሱ ወስኗል ማለት ነው። ምክንያቱም በባለፈው ፓርት ላይ እንግዲህ ስለ እነሱ ሲያወራ እንዲሁም ደግሞ ዳኒ፣ እንዲሁም ቲና እህትና ወንድም እንደሆኑ አባትና ልጅ ሲያወሩ ያው ዳኒ ሰምቶ ነበረ ማለት ነው እና እንዴት ይሰማናል? መስማት በፍጹም አልነበረበትም። እኛ እነሱን እናሳውቃቸዋለን እንጂ እኛ ስናወራ እነሱ ነገር ማወቅ አልነበረባቸውም፣ በማለት ሽማግሌው እጅግ በጣም ነበር እየተበሳጨው ማለት ነው። ቃሊብ ግን ደስ ብሎታል። በቃ ባዬ እንኳንም ማወቀ እንኳንም ሰማ ከዚህ ቤት ምን ጥቅ ብለው እንዲወጡልን በፍጹም እፈልጋለሁኝ፣ ሲጀመር በማለት ቃሊብ ተናግሮ ነበረ። ሽማግሌውም እጅግ በጣም ነበር እየተናደደው፣ እንዴት እሱ እንኳን ሰማ ብለ እንዴት ትደሰታለ? ነገሩ አንተ ምንም አልደረሰብም። በጣም ብዙ ነገሮች እንኳን ያን ጊዜ እንኳን ቦርቼ ቁጭ ብዬ ራሱ እንብዎቼን አይኔ ላይ እያየኸ ራሱ አይተህ መረዳት በፍጹም አልቻልክም ነበር። ያን ጊዜ ራሱ ትሁት ከቤት ትውጣ ብላ ቲና ስታዝህ ራሱ ይብን ለቤት ራሱ ለማስወጣት ሞክረ ነበር። ሲጀመር አንተ እኔን መቼም አልተረዳኸኝም። ስንት ስቃይ እንዳሳየው እንዳሳለፍኩኝ ይብን ራሱ እየተረዳኸኝ አደለም። ቃሊብ፣ አንተ ነገሮችን በሙሉ ማበላሸት ነው። እንደው ዝም ብለ ነው። እኔ በጣም ታታሪ ልጅ ነኝ፣ ልጅ ነው የወለድኩት እያልኩኝ በጣም ምናገር ነበረ ግን ደግሞ አንተ ግን ቅል ነህ በማለት ተናግሮታል። አባዬ እኔ ቅል አይደለሁም በማለት ለቅል ነህ በማለት ደግሞም ተናግሮታል ማለት ነው ቃሊብ ከዚህ የተነሳ እንግዲህ በአባቱ ንግግር እጅግ በጣም ተናዷል። እንዲሁም ደግሞ በሁኔታው ማለት ነው ይህ ሁሉ የሚሆኑ በሁለታቸው መሀል ስለሆነ ሁለታቸው ከዚህ ቤት እንዲወጡ ፈልጋለሁ በማለት በመወሰን ለምንድን ነው የማትወጪው? ውጭ ከዚህ ቤት እንደ ውሻ በቃ ጎትቶ ካላስወጣሽ አትወጪም አይደል በማለት ያው እንግዲህ ቴናን እጇን በመጎተት ወደ ውጭ ለማውጣት ሞክሮ ነበር። እሷ ግን ምንም ሳልስ ከዚህ ቤት አልወጣም፣ አሁን ብር ስጠኝና እወጣለሁ በማለት እንዲሁም አንድ ቀን ደስ የሚል ምሽት ከአንተ ጋር ማሳለፍ እፈልጋለሁ ብላ በዚህ ነበር እንግዲህ እንትን የተባባሉት ማለት ነው። ብሩን ወደሆኑ ነበር በንዴት የላከላት ሲቀጥል፣ ደግሞ ስለ ምሽታቸው ጉዳይ እሱ ሊሆንም ላይሆንም ይችላል በማለት እሷ ግን ግድ ነው ነው ለትዝታም ይሁን የመጨረሻ ጊዜ ማሳለፍ አለብን በማለት እንግዲህ ተናግረው ነበረ ነበር ቃሊብ እንግዲህ ይህን ነገር ለአባቱ ነግሮት ነበረ ብሩ ችግር የለውም ግን ደግሞ ይህ ካንተ ጋር ጊዜ አሳልፋለሁ የሚባል ነገር አስፈላጊ መስሎ አልታየኝም ግን ደግሞ አንተ ካመንክበት የፈለከውን ነገር ማድረግ ትችላለህ በማለት እንግዲህ ያው ሽማግሌውን በቁጣ ተናግሮታል ማለት ነው እንግዲህ ቲና እዚህ ጋር ያሰበችው ወይንም ደግሞ እንዲሆን የፈለገችው ነገር አለ። ይህም በእርግጠኝነት ማለት ነው። በስተመጨረሻም ከዳኒ ጋር ሁናም አየችው፣ አላዋጣትም። ነገሮችን በሙሉ ስታየው እሷ ያለ ብር ምንም አይነት ነገር መቀመጥ እንደማትፈልግ ነው እየተረዳችው ማለት ነው። ስለዚህ በቃሊብ እንግዲህ በደካማ ጎኑ መታለች ማለት ነው። ቃሊብ ልጅ እንደሚወድ እንግዲህ ከመጀመሪያው ጀምረን ሁላችንም የምናውቀው ጉዳይ ነው ማለት ነው። ስለዚህ አሁን ላይ አብረው ትሆናለች፣ ከዛ ከሱ አረገዝኩኝ ትላለች። በእርግጠኝነት እስከ ዛሬ አላረገዘችው ነበር፣ የውሸት ነበረ ማለት ነው። በፊትም አርግዣለሁ ምናምን ስትል የነበረው፣ አሁን ግን የእውነት ታረግዛለች። የእሱን ልጅ አረገዘች ማለት ደግሞ ቲና ከዚህ ቤት የምትቆይበት አጋጣሚ ተፈጠረ ማለት ነው። ስለዚህ ዳኒ አጨብጭቦ ማሀል ላይ ይቀራል፣ ቲናም ከዚህ ቤት ትቀጥላለች። ኢቭን እንኳን ሽማግሌው ከዚህ ቤት ቢያስወጣቸው ሊፕ ደግሞ ሊተዋት አይችልም ማለት ነው። ምክንያቱም ከዚህ በፊትም የልጅን እናት እንዴት አደርጋለሁ እውነት አርግዛ ብትሆንስ ምንድን ነው የምናደርገው አባዬ እያለ ደግሞ ደጋግሞ አባቱን ሲጠይቅ ነበረ ማለት ነውና አሁን ላይ ሁሉ ነገሯ ተቀይራለች። እሽ እሽ ማለትም ጀምራለች። ትሁትን ሳይቀር እሽ እሽ እያለች ነው ማለት ነው። ሲቀጥል ደግሞ ከዳኒ ጋር ጸባዩም ተቀይሯል። ዳኒን ስትለምነው ስትለማመጠው የነበረችው ቲና አሁን ደግሞ ዳኒ እጅግ በጣም እየተለማመጣት ይገኛል ማለት ነው። በቃ እሺ አንቺ ያሰብሽው ነገር ምንድን ነው? አንቺ ያሰብሽውን እኔም አግዝሻለሁ አብሬ እሰራለሁኝ በማለት ከዚህ በፊት የመከርከኝና ከዚህ በፊት ያገዝከኝ ሁሉ ነገር ነገር ይበቃል። እሱን ቀስ እያደረኩኝ እጠቀማለሁ። ለጊዜው ያሰብኩት ነገር አንተ አታስፈልግም ብቼን ማድረግ እችላለሁ በማለት እንግዲህ ለዳኒ መልሳለች። በተለይ ብሩን ተቀብላ ምንም አይነት ብር አይሰጠኝም ብር የለውም በሚል ምክንያት ነው እንግዲህ እየተናገረችው ማለት ነው። ግን ብር መቀበሏንና እንዲሁም ደግሞ እንደዋሸችው ዳኒ ሲሰማ ምን ሊያደርግ ይችላል የሚለውን ቀጣይ ፓርት አብረን የምናየው ይሆናል። ግን ደግሞ ትሁትም ተናግራ ነበር ቃሊፕ ከዚህ በኋላ እሷ ጋር ጊዜ ማሳለፍ ምናምን የሚባል ነገር ሌላ ችግር ነው፣ እዞ የሚመጣ ግን ደግሞ ባይሆን እጅግ በጣም ደስ ይለኝ ነበር፣ ግን ደግሞ አንተ ታውቃለህ በማለት እንግዲህ ትሁትም ተናግራለች። በነገራችን ላይ በእጅ የተያዘ ነገር እንደ መዳፍ ይቆጠራል የሚባል ነገር አለ ማለት ነው። እና አሁን ላይ ቴና እጅግ በጣም በብዙ ነገሮች ስለበሸቀች ነው። ምክንያቱም በባለፈው ቃሌ ብን እራሱ ከትሁት ጋር አራት ለመብላት ሽማግሌው እንደወሰዳቸው እንደጋበዛቸው እንዲሁም ደግሞ ሽማግሌው ቃሊብን አጋባዋለሁ እንዲሁም ራሱ ቃሊብ እኔ አገባለሁ፣ አንቺ ከዚህ ቤት መውጣት አለብሽ፣ ለምንድ ነው የማትፈጭኝ እያለ ሲናገራት ነበረ፣ ቴናን ማለት ነው። እና ይሄ ነገር እሱ ለሌላ ሲሆን በእርግጠኝነት እሷ ደግሞ ልቧ ያው ለራሷ ለማድረግ እጥረት እያደረገች ትገኛለች አሁን ላይ ማለት ነው። ምንም ቢሆን ምንም ባት ወደው ይብን ራሱ ከዳኒ ጋር መሆን እንደማችል ነው እንግዲህ የተናገረችው በዛሬው እለት ማለት ማለት ነው ምክንያቱም ምንም ይሁን ምን ብር ያስፈልጋል። ስለዚህ ያለ ብር ደግሞ እኔ መኖር አልችልም ብለዋለች። ዳኔ ደግሞ ታቁታላችሁ ብር አንጪ፣ ብር አንጪ ነው እንጂ እስኪ ሰርቼ እንዴት ላኖሩሽ፣ እንዴት እናድርገው ምናምን ነገር አይልም። ምክንያቱም ስለ ወደፊት ህይወት እንኳን አያወራም ከእሷ ጋር መኖር ምኞት ስለሌለው ስለማይወዳ ስለማያፈቅራት ምንም አይነት ነገር ስለ ራሷና ስለሱ አውርተዋ አያውቁም፣ ማለት ነው። ስለዚህ የተረዳችው ነገር እንዳማራጭ ማለት ነው ካለችበትና የነበረችውን ህይወት አጠንክራ መያዝ እና በሆነ ነገር እንግዲህ ቃሊብን ማጥመድ ነበር የፈለገችው፣ የፈለገችውን ነገር አድርጋለች። እኔ በነገራች ላይ ቃሊብ ሳይሆን እጅግ በጣም የሚያሳዝነኝ ሽማግሌው ነው ማለት ነው። ሽማግሌው በጣም ብዙ ነገሮችን ለፍቶበታል። ምክንያቱም እነሱ ተናደው

ተቃጥለው እንዲወጡ ነበር የፈለገው፣ ግን ደግሞ አሁን ላይ ቴና የማትወጣበት ነገር ነው። ከዚህ በላይ ደግሞ ሽማግሌውን እጅግ በጣም ልትጎዳው ትችላለች ማለት ነው። ብቻ ግን በጣም ከባድ ሰው እንደሆነች ነው የተረዳው ቴና ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛል። ለቤት አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።